የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እንዲሁም ደግሞ ታዋቂው ሙዚቀኛ ቴዲ አፍሮ ከሀጂ ሙፍቲ ህልፈተ ህይወት ጋር በተያያዘ ያስተላለፉትን የሐዘን መግለጫ መልዕክት ቀጥዬ ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ሙፍቲ የነበሩት ሀጂ ዑመር እንድሪስ ህልፈተ ህይወት መራር ሐዘን እንደተሰማቸው ገልጸዋል። በመግለጫው እንደተገለጸው ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በህይወት ዘመናቸው በአገልግሎት ቆይታቸው ለአገር አንድነት፣ ለሰላም ቅድሚያ የሚሰጡ የርኅራሄና የፍቅርና የአንድነት ተምሳሌት የነበሩ ታላቅ አባት እንደነበሩ ገልጸዋል። በተለይ እርሳቸው በነበራቸው መልካም ስብዕና ርኅራሄና ለሕዝባቸው በነበራቸው ፍቅር የተነሳ በሁሉም ኢትዮጵያውያን ዘንድ ከፍተኛ አክብሮትና ተወዳጅነትን ያተረፉ አባት እንደነበሩ ቤተክርስቲያኗ አስረድታለች። ይህንንም ሲያስመለክቱ እኚህ አባት የኢትዮጵያ አባት ሁሉ እንደነበሩ ቤተክርስቲያኗ ሀጂ ሙፍቲ ኡመር ኢድሪስ ያላቸውን ክብር በሀዘን መግለጫቸው ላይ ተናግረዋል። በስተመጨረሻም ቤተክርስቲያኗ ይህንን ጥልቅ ሐዘን ስትገልጽ ለመላው የኢትዮጵያ እምነት አባቶችና ተከታዮች፣ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው መጽናናትን እንመኛለን ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ጽህፈት ቤት ይላል። እንግዲህ ቀደም ብዬ የነገርኳችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያሊክ ጠቅላላ ጽህፈት ቤት የተሰጠውን የሀዘን መግለጫ ነው። አሁን ደግሞ ቀጥዬ ከእውቁ ሙዚቀኛ ቴዲ አፍሮ የተሰጠውን መግለጫ ላንብብላችሁ። ታዋቂው ድምፃዊ ቴድሮስ ካሳሁን ቴዲ አፍሮ ባስተላለፈው የሀዘን መግለጫ ላይ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከሙስሊም ማህበረሰብ አልፎ በመላው ኢትዮጵያውያን ዘንድ እጅግ ተወዳጅ ሩሩና ትሁት የጥሩ ሃይማኖት አባት ምሳሌ እንደነበሩ ገልጿል። ቴዲ አፍሮ ባጋጠመው በዚህ ከባድ አዘን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው ኢትዮጵያውያን መጽናናትን ተመኝቷል። በተጨማሪ ፈጣሪ ነፍሳቸውን እንዲምርልን የሚል ልባዊ ምኞቱንም ጨምሮ ነፍስ ሲማር በማለት ሐዘኑን አጠናቋል። የሃጂ ኡመር እንድሪስ ሕልፈተ ሕይወት የሀገሪቱን ሰላም መቻቻልና አንድነት ሲሰብክ ለኖረው የኢትዮጵያ ሕዝብ ትልቅ ኪሳራ መሆኑንም አያይዞ ገልጸዋል።